በሰፊው የተነሳው እስከ አሁንም ማለት ነው። ስለ እሳቸው ህይወት ሲዳሰስ መሪ እንደመሆናቸው ስለ ሀቃቸው የተናገሩበት አጋጣሚ አናስታውስም እስካሁን ድረስ ማለት ነው። ይሄ አልተደረገልኝም የሚል ነገር አልሰማንም እስካሁን ድረስ ማለት ነው። ይሄና ጉዱ ያለው የሚል ካልሆነ በቀር ማለት ነው። ከዚህ በፊትም እንደምናስታውሰው ባልተቤታቸው ከሚያገኟት ደሞዝ ከሚያገኟት ትንሽ ነገር እየቆጠቡ የተወሰኑ ደራህሞችን ሰብስበው ነበርና፣ መጨረሻ ላይ የሆነ ነገር እንዲገዛላቸው ጣፋጭ ነገር፣ ሀላዋ ነገር ፈልገው ነበርና፣ ይሄን ከዛው እየቀናነስኩ የሰባሰብኳት ነው ሲሏቸው፣ አባንንሽኝ ነው ያሉት። ቁራሻ ባን ኢት የሚተርፍ ነገር ይኖራል፣ እንደ ከቤተል ማል ሙስሊሚን እየመጣ ስለዚህ፣ ወደ ዛ መመለስ አለበት። ይሄም አይነት ነገር ነው ያሉት። ሐቃቸውን ሳይሆን እኔ ግዴታ እንዳለብኝ ሁሉ ይሄን ያክል እንደዚህ አይነት መብት አለኝ ብሎ አልተናገሩም። ፊልሐቂቃ በዙሪያቸው ያሉ የረሱል ሰለላሁ ዐለይሂ ወሰለም ሰሃቦችም ሐቃቸውን የተወጡ ናቸው። ይሄ ዲን አልኢስላም እንደሚታወቀው የጀማዓ ዲን ነው። ጀማአ ደሞ ያለ መሪ ጀማዓ የለም። ያለ መሪ ጀማአ የለም። ያለ ጣዓ ደሞ መሪ የለም። ያስፈልጋል። አሁን ማንሳት የፈለኩት ነገር ምንድነው፣ መሪዎችን የነሱን መብትና ሀቅ ስለመጠበቅ ነው። ከመሪዎቹ ህቁቆች አንዱ የመጀመሪያው ለነሱ ቃል መግባት ነው። ሙባያአ ነው።

ይሄም በዚህ በኩል ይሄም አንዱ ሀቅ ተጠብቋል ማለት ነው። ሌላው ሁለተኛ አስፈላጊ የሆነው ሀቅ ቀደም ሲል እንዳነሳሁት ጣአ ነው፣ የአሚሮችን አሚሮችን ወይንም የመሪዎችን ኡሉል አምር የሚባሉት ኡሉል አምር ማለት እንግዲህ መሪዎች፣ ኃላፊነት ላይ ያሉ ሰዎች ሊሆኑ ይችላሉ። ዑለማዎችም ኡሉል አምር ይባላሉ። ያ አዩሃ ለዚነ አመኑ አጢዑላሃ ወ አጢኡ ረሱላ

ይሄን አድርግ ሲሉ ኡመር ትእዛዝ ሲያስተላልፉ ወዳሁኑም ይፈጽሙ እንጂ አይ ይሄ እንዴት ሊሆን ይችላል የሚሉ አልነበሩም። ምናልባት ይሄ ነገር ልክ አይደለም ብለው ካላሰቡት በቀር ማለት ነው። ከዚህ በፊትም አይተናል፣ ይሄ እንዴት ልክ ይሆናል ብለው የተቃወሙበት ማለት ነው። ስለዚህ ልክ ካልሆነ ኸይር ካልሆነ መልካም ካልሆነ ጧዓ የለምና ነው። በዚች አካባቢ አከባቢ ተፍሲር ሰዎች ምን ያነሳሉ? ጧዓ በመልካም ነገር እንጂ የለም የሚለውን ሲያነሱ አቡ ሰዒድ አልኹድሪ رضی الله تعالی عنہ እንደ ነገሩን የሆነ ጊዜ ረሱል صلى الله عليه وسلم ሰዎችን የሆነ ቦታ ልከዋቸው ነበርና አብዱላህ ኢብኑ ሁዛፋ አስህሚ ይመስሉኛል መሪ አድርገውላቸው ልከዋቸው የሆነ ቦታ ሲደርሱ መንገድ ላይ ምግብ አብስለው ሲበሉ ቀላጅ ነበሩ እና ሰውየው ይሄ ሰሓቢ ማለት ነው እሳት አያይዞ ምግብ ያበሰሉበትን እሳት በደንብ አነደዱና አለይ ሰሊ አለይኩም ጣዓቱን ብሎ ይጠይቋቸዋል። እኔ አንድ ነገር ባዛችሁ እኔን መታዘዝ ግዴታ አይደለም በእናንተ ላይ ሏቸዋል። አሁን ይላሉ ትታዘዛላችሁ? አዎ። አዘምቱ አለይኩም ኢላ አንተ ዋተብቱም ፊ ሀዚሂ ናር፣ እዚህ እሳት ውስጥ እንድትገቡ ግዴታ አድርጌባችኋለሁ። ተነሱና ተማገዱ አሏቸው። ተነሱ ለመማገድም እንዲህ እየሞከሩም እየፈሩም ወደ እስልምና ይገባንም እኮ እሳትን ሸሽተን ነው። እንዴት በለስ ንግባ ብለው በመወዛገብ ላይ ነበሩና ግን ከመጨረሻ ላይ ተዋሏቸው እንዲገቡ ምናምን ሲመስለው፣ ተዋሏቸው እየቀለዱ ነው እሳቸው ማለት ነው። ከዛ መጨረሻ ላይ ረሱል ሰለላሁ ዐለይሂ ወሰለም ጋር ተመልሰው ሲሄዱ ይሄን ሲጠይቁ አሚሮቻችሁ ጧአ ባልሆነ ነገር ቢያዛችሁ እንዳትታዘዙ ላጧአታ ፊ ማእስት የሚለው ረሱል ስለ አላሁ ሰለም ተናገሩ ማለት ነው። እንዳሁ ብትገቡ በሌላ ሪዋያ ሳዛገቡ አወጡም ነበርም ብሏቸዋል ይባላል። ስለዚህ የመጀመሪያው ጣአኖ፣ ሁለተኛው እንደገና ደግሞ ሌላው ደግሞ ምንድነው ነሲሐም ያስፈልጋል። መጨረሻ ላይ ማንሳት ፈልገው ነገር ምንድን ነው የእነሱ ሀቅ እንዳ አጠቃላይ መጠበቅ አለበት። ሀታ የቀን ወጪም ሆነ የወሩ ወጪ እንዲታሰብላቸው ይገባል።

በዲን ሰዎች ካልታገዝኩኝ ታዲያ በማን ልታገዝ? አሏቸው። ከዛ ወበይዳ ምን አሉ? ይሄን አላደርጋለሁ ብለህ የምታስብ ከሆነ فاغنهم ቢልአማላ عن الخيانة አሏቸው። ስለዚህ የሚበቃቸው ነገር አድርግላቸው። በخيانه ይልቅ የሚያስፈልጋቸው ነገር አሟላላቸው። ምክንያቱም ሲጎለው፣ ሰውዬው ሲቸገር፣ መግቢያ ሲያጣ የሆነ ነገር ድንገት መሽረፉ አይቀርም። እዛ ውስጥ እንዳይገቡ በዚህ መልኩ ጠብቃቸው።